በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ ብሩካን የእግዚአብሔር ልጆች በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በደሙ የተቀደሳችሁ ወዳ በደልን ሲከፈል ና የከፈለለት የዳነ ሕዝብ የሆናችሁ ብሩካን የእግዚአብሔር ልጆች የተወደዳችሁ ልጆች ተብላችሁ ተወጣሉ ዘንድ አብ እንዲ ያለን ፍቅር የሰጣችሁ ሁላችሁ የዓመተ ምሕረት የዓመተ ሰላም ልጆች እንደምን ዋላችሁ እንደምንከረማችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር ለዘላለም የተወደደ የተመሰገነ ይሁን። ወደ ቅዱስ ሀገር ኢየሩሳሌም ቤት ትፈልጋላችሁ? ገና በዓል ጥሩ ዝግጅት አድርገናል። ጉዞ ቀራን በኢየሩሳሌም ከሚባል ድርጅት ጋር አብረን እንጓዛለን። ያው መሄድ የፈለጋችሁ ሰዎች ቤተሰቦቻችሁን፣ ወላጆቻችሁን መላክ መመረቅ የምትፈልጉ ሰዎች ጊዜ እንዳያመልጣችሁ። ወላጅ በሕይወት እያለ እድለኞች ሆናችሁ የማረግ ከቻላችሁ በጣም ደስ ይላል። የወጠኛ ስራ እንደ 4138 ስልኬ ላይ አሳውቁኝ። እንዴት እንደምንሆን እንነጋገራለን። እግዚአብሔር እናንተን ቤታችሁን ባርክ። ቤተሰቦቻችን ሆናችሁ ደግሞ ስለምትቆዩ እናመሰግናቸዋለን። እግዚአብሔር ባርካችሁ። እኔ የአባትህ አምላክ የአብርሃም አምላክ የኢስሐቅም አምላክ የያዕቆብ አምላክ ነኝ። ኦሪት ዘፀአት ምዕራፍ ሶስት ቁጥር ስድስት ላይ ዛሬ የምንማረው ትምህርታችን ነው እና እንግዲህ ይህንን ቃል ለሙሴ ነው እግዚአብሔር በኮሬብ ቁጥቋጦ ፊት የተናገረው። ይህ እረኛ ሰው ሙሴ በግብፅ ሀገር፣ ያደገ ከባህር ተነስቶ ግብፅ ሀገር ያደገ የፈርዖን አፈትብ፣ ኮልታፋይ ነበረ። ሲናገር እንኳን በደንብ የማይደመጥ የማይሰማ ከግብፅ ከፈርዖን ቤት ወጥቶ ፈርቶ ወጥቶ ሜዲያን በሚባል ምድር ወርዶ በበረሃ ውስጥ በጎች ጠበቀ። የሸመገለ ሰማንያ ዓመት የቆየ ከትልቅ ከፍታ ከቤተ መንግስት ወደ ታች ወደ ድህነት ወደ በረት የወረደ ሰው ሆኖ ነው እንግዲህ እግዚአብሔርን ያገኘው። እኔ በጣም የሚገርመኝ እግዚአብሔር ስብናችንን የሚሰራበት መንገድ ነው። እና ለእሱ ቅዱስ ዓላማ ሲያዘጋጀን ከላይ ወደ ታች ሊያወርደን ይችላል። ከላይ ከዝነኝነት ከከፈር ከከፍታ ከሆነ ነገር ታች አውርዶ በራሃረኛ ሊያደርገን ይችላል። እና እስቲ ባካችሁ እግዚአብሔር ልባችንን ያብራልን። በህይወት ውስጥ መውረድንም ልንባረክበት እንድናየው ብንወርድ፣ ወረድን ከሆነ ለምንድን ነው የወረድኩት? በዚህ ውስጥ እግዚአብሔር ምን እየተናገረ ነው ማለት ይገባል። አያችሁ መውረድ ቀላል ነገር አይደለም። አሁን ከፈርዖን ቤተሰብ ወድቶ እረኛ መሆን ምን ማለት ነው? በሰረገላ ከመሄድ በባዶ እግር በረሃ አሸዋ ግለት ላይ መራመድ ማለት ነው እና በዚህ በመውረድ ዝቅ በማለት ውስጥ ህይወት ለምንድን ነው እንደዚ ያደርገኝ? ምን ሊያስተምር ነው እግዚአብሔር ማለት ይገባል። ለምን ይመልሳል? እግዚአብሔር ታማኝ ነው። ወደ ቦታ ይሄ ሰው ወርዷል በኮሬብ በረሃ ውስጥ ነው እሱ የሆነው ነገር፣ አንድ ግብፃዊ ስለገደል የተፈጠረ ነገር ነው የሚመስለው። ግን እግዚአብሔር ያንን ስብዕና፣ ያን ገዳይ ስብዕና ሊሰራ፣ ያን ኃይለኛ ስብዕና ሊሰራ ትት ሊያደርግ፣ እረኝነትን፣ በእረኝነት መንገድ ውስጥ ማኔጅመንት፣ ህዝብን መምራትን ለማስተማር ለብዙ ዓላማ ነው ወደዛ የወሰደው። እግዚአብሔር በእኛ ላይ ያለው ዓላማ ቢቆጠር በመደቃችን ውስጥ በጣም ብዙ ነው። ሥርዓትን፣ ህግን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ አለው ዳዊት። እንደዚህ እንዳይመስላችሁ፣ እዛ ጋ የወደቅንበት ጋ የታሰርንበት ጋ ያለቀስንበት ጋ የሆነ ቤተሰባችን የተመሰቃቀለበት ጊዜ እዛ ጋ የተማንነውን ትምህርት መቼ ማንማረው? የጎደለን ሰው ፊት ያየንበት ጊዜ እዛ ጋ የተማንነውን ትምህርት መቼ ማንማረው? እዛ ጋ ያየውን እግዚአብሔር ፍቅር እንዴት ልናየው እንችላለን እና አሁን ግን እግዚአብሔር መጣ ወደዚህ ሰው። ቁጥቋጦ ሲነድ ግን ሳይቃጠል ነው የተመለከተው። ጫማህን አውልቀ ጠጋ በል አለው እና ጫማን ከማውለቅ ነው የጀመረው። ሙሴ ለእግዚአብሔር መታዘዝን ትልቁን ስራ ለመስራት ጫማ ከማውለቅ ይጀምራል። ጫማ የራስ ፈቃድ፣ የራስ ሀሳብ፣ የራሱ ውሳኔ ከዚህ ቀደም ተምራ ነው እናውቃል። ከዛ በኋላ እኔ አባት አብርሃም፣ ይስሐቅ፣ ያዕቆብ አምላክ ነኝ ያለው ራሱን ያስተዋወቅበት ነው። እግዚአብሔር ስም የለውም አለው ስም፣ ግን ስሙ በቂ አይደለም። ለምሳሌ እግዚአብሔር ብትሉት የኔሽን የሰራዊት ጌታ ማለት ነው። ብሔር ኔሽን ማለት ነው። እግዚህ ጌታ ነው፣ የሰራዊት ጌታ ማለት ነው። ጌታ ብትሉት ገዥነቱን ነው የሚያሳይ። መሐሪ ብትሉት ምሕረቱን ነው የሚያሳይ። ስም የሚበቃው አምላክ አይደለም። ለሰው ግን በሚገባው መንገድ ራሱን ያስተዋወቅ ነበር። እግዚአብሔር ልጆች ስለዚህ ለሙሴ እኔ የአባት የአብርሃም፣ ይስሐቅ፣ ያዕቆብ አምላክ ነኝ አለው። የእግዚአብሔር ልጆች፣ በዋናነት ይህንን ቃል የፈለግ ነው እንድንማርበት እግዚአብሔር ምን ማለቱ ነው? ለምንድነው የአብርሃም አምላክ ነኝ ብቻ ብሎ ያላቆመው? የወላችሁ ህይወት የአብርሃም ህይወት ብቻ አይደለም። ህይወት ሲመዘን በአብርሃም ህይወት ብቻ ህይወት አይመዘንም። አብርሃም የሚመስሉ ሰዎች አሉ። ከአብርሃም ደግሞ የህይወት ስታይል የተለየ ደግሞ ይስሐቅን የሚመስሉ ሰዎች አሉ። ህይወት በይስሐቅ ኑሮ ብቻ አይመዘንም። ይስሐቅ ያለፈው መንገድ የሰው ሁሉ መንገድ አይደለም። ይስሐቅ ያለፍበት መንገድ የሚመስሉ ሰዎች አሉ። አብርሃም በመንገዱ ተፈትኗል። እግዚአብሔርን ብሎ ከሀገሩ ወጥቷል ጨክኖ በድንኳን ተቀምጧል። ልጅህን ሰዋ ሲባል ለመሰዋት ዘርግቷል። 25 ዓመት በምክነት ታግሷል። የራሴት ሳያገባ እግዚአብሔርን አዳምጧል። ቤቱ ተቀብሎታል። ቃሉን ሰምቷል። ይሄ የአብርሃም ህይወት ነው። ይስሐቅ ደግሞ እንደዚሁ በእግዚአብሔር ቸርነት መልካም ሚስት አግኝቷል። በረሃብ ጊዜ ተሰዶ ወደ ጌራራ ወደ ፊልስጤሞች ሄዷል። በረሃብ ዘመን የዘራው ዘር መቶ ጥፋ አፍርቶለታል። እግዚብሔር እግዚአብሔር ከሱ ጋር ስለነበረ እንደገና ደግሞ ተመልሶ ጉድጓድ ሲቆፍር የጌዴራ እረኞች ጉድጓዱን ቀምተውታል። ሲቆፍር ቀምተውታል። ሶስተኛ ሲቆፍር ጉድጓዱ ውሃ መነጨለት። እግዚአብሔር አሰፋ ንሮ ቦታ አለ። የእግዚአብሔር በረከትና መስፋት እንደማያቋርጥ መሰከረ። ይስሐቅ ልጆቹን ባረከ፣ ተሰናበተ። የይስሐቅ ህይወት መንገድ ያ ነበር። የዛም መንገድ ግን አምላክ ነበር እግዚአብሔር። ያዕቆብ ደግሞ ሌላ ሰው ሆነና መጣ። አታሉ በረከቱን የሚወስድ በኩሩናውን በምስር ወጥ የገዛ አብ ወንድሙ ላይ ጨከን ያለ አባቱን ያታለለ ከእናቱ ጋር በአባቱ ጉዳይ እየተሻረከ ከዛ አገር ለቆ የወጣ ባጎቱ ቤት ሶሪያ ሀገር ሀያ አንድ ዓመት የተሰደደ የባሪያ የሆነ ብዙ መከራ ያየ ብዙ መከራ ያየ እግዚአብሔርን ታግሎ እስራኤል የተባለ። በመንገዱ ሁሉ አስራ ሁለት ልጆች የወለደ ግብፅ ሀገር ሄዶ የሞተ ሌላ ያዕቆብ መጣ ማለት፣ እግዚአብሔር ነገርን ለማሳጠር እንጂ ይኸውላችሁ እኔ የአብርሃም የይስሐቅ ያዕቆብ ብሎ ትውልድን ሁሉ ቆጥሮ እኔ እዚ ጋር ደርሶ የአሸናፊ አምላክ ሊለኝ ይችላል እ ለእናንተም በስማችሁ የሁሉም ሰው አምላክ ነው። እግዚአብሔር አምላክ ማለት ገዢ፣ የህልውና ተቆጣጣሪ መጋቢ፣ ዋስትና፣ መኖሪያ፣ ጠባቂ፣ ከለላ፣ ታግሷ ኗሪ ማለት ነው። አምላክ ማለት ገዢ መላኪ ማለት ገዢ ማለት ነው። የሚመለክ የሚገዙለት ሰው የሚገዛለት ሰው እንዲገዛለት ሆኖ ደግሞ ሰውን የሚገዛ የሁላችንም በቂ አምላክ ማለት ነው። እግዚአብሔር አባቶቻችን አምላክ ብቻ ነው። ብፁዕ ቅዱስ አባ ጳውሎስ ምን አሉ? አንድ አንድ ጊዜ ቅድስ ስላሴ ንግስ ላይ እግዚአብሔር ስላሴን የአብርሃም ሜሳቅ የአብርሃም አምላክ የአብርሃሙ ስላሴ ትሉት አላችሁ አሉ። የእኛም ስላሴ ነው፣ የአንተም ስላሴ ነው፣ የአንችም ስላሴ ነው። እንደዚህም በሉ አሉ። ትንሽ ንግግር ይመስላችኋል አይደል? አንዳንድ ሰው እሱ ባይተዋር የሆነ ያ እግዚአብሔር ፊት ያለ ሰው ደግሞ የከበረው ሰው ደግሞ የአምላክ ምርጥ ልጅ የሆነ አርጎ ያስባል። በዚህ ሀሳቡ እግዚአብሔር ፈታይነት የሌለው አምላክ እንደሆነ ሊረዳ ይችላል። የአባት ፍቅር ፍትህ እንደሌለው ይረዳል። ግን ፍትህ የለውም። የአባት ፍቅር የሚራራ አባት እኩል አዘ ልጆችን የሚመለከተው አብርሃምን ባየበት መንገድ ይስሐቅ ይስሐቅን ባየበት መንገድ ያዕቆብን አላየም። ታማኝነቱ ተቀየረ፣ በዛ ዘመን አልተቀየረም። ያው የአብርሃም አምላክ ታማኝ የይስሐቅም ታማኝ ነበር፣ ያዕቆብም ታማኝ ነበር። ለሁሉም በሕይወት ዘርፍ ለሁሉም በመንገድ በቅቷቸው ነበር እስከኛ ዘመን ድረስ እና ብዙ ጊዜ የአብርሃም እግዚአብሔርን የአባቶቻችንን አምላክ የእኛም አምላክ ልጆቻችን አምላክ ብዬ መጥራት ወዳለሁ፣ እኔ በግል የሁላችን አምላክ። ሁላችንም ቢሊየን ነን በቁጥር የቢሊየን አምላክ ህዝብ ፍላጎት ሞይ አምላክ ማለት ነው። የሁላችንም የሁላችንም መሻት ፈጻሚ አምላክ፣ የሁላችንም ህይወት መጋቢ አምላክ፣ የሁላችንንም ገበና ችሎ ወዳጅ አምላክ ነው። ዝራ ሀይል ሚካኤል ሲዘምር ምን ይላል? ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ ይለዋል። አማኑኤል እንደ ሞላ ጅረት ሆኖ ፍቅሮ ዓለምን አስደመመ። ይሄን ሁሉ ጎስቋላ ሰው በትከሻው ተሸከመ። ሲጥምቀት ውጡ፣ ትልልቅ ጉባኤዎች ላይ ሄዱ፣ ሰልፎች ላይ ሄዱ። አጭር አለ፣ ረዥም አለ፣ ጥቁር አለ፣ ነጭ አለ፣ ቀይ አለ፣ ወፍራም፣ ቀጭን ይህን ኩስኳላ ሰው በትከሻው የተሸከመ ማለት ነው። የአብርሃም፣ ይስሐቅ፣ ያዕቆብ አምላክ ለዚህ ሁሉ ሕዝብ እንጀራ ስጭ። እዛ ባህሌ ጎባ የሚባል ሀገር ነው ትምህርት የተማርኩት ሃይስኩልና የባህሌ ጎባ ልጆች ታውቃላችሁ። ወደ ባቱ ተራራ ትምህርት ቤት የሚባል አለና ትምህርት ቤቱ ስንሄድ መካከል ላይ ወንዝ እንሻገራለን ድልድይ ወደ ወንዙ ሸለቆ ነው ትልቅ ሸለቆ ነው። እንወርዳለን፣ ደሞ እንደገና ደሞ እንወጣለን። እና ተማሪው እንደዚህ ነው የሚሄደው። እዚኛው ተራራ ላይ ሆናችሁ እዛኛው ማዶ ያለውን ተማሪ እስከታች ያለውን ስታዩት በጣም ብዙ ተማሪ ነው፣ ያን ሸለቆ ሞልቶ የሚተመው ማለት ነው። እና ከጓደኞቻችን ጋር ሆነን ይህን ሁሉ ህዝብ ግን እንጀራ ሲበላ አያልቅም፣ እንጀራው ዳቦ አያልቅም እያለን እንጠይቅ ነበር። እግዚአብሔር እናናቅም ያኔ እና ኑሯችን በእኛ መሶብ በቤታችን መሶብ ልክ ነበር። ያን ህዝብ የምናየው ለዚህ ሁሉ ቢበቃ እንጂ እኛ ምድር ላይ ያለ አይመስለንም ነበር። እግዚአብሔር የአብርሃም፣ ይሳቅ፣ ያዕቁብ አምላክ መሆኑ አይገባን ነበር። የእያንዳንዱ ህዝብ አምላክ መሆኑ፣ ሁሉም በጓዳ የሚሰማ አምላክ መሆኑ፣ ሁሉን በጓዳ የሚያስተምርና የሚያንጽ አምላክ መሆኑን ታውቃላችሁ። እግዚአብሔር ልጆች አንዳንድ ጊዜ ህይወት ከይስሐቅ ጋር ተመሳስሎባቸው አያውቅም። እኔ አንዳንዴ ራሴን ያዕቆብን መስዬ አግኝቼው አውቃለሁ፣ እንደ ያዕቆብ ሆኜ ማለት ነው። የዛሬ ሶስት ሺ ዓመት የነበረው ያዕቆብ እኔ አጠገብ ቆሞ አየዋለሁ፣ እኔ ውስጥ አየዋለሁ፣ እሱ ያለፈበትን መንገድ ሳልፍ ሁላችንም ውስጥ እኮ ነው። ትናንት የነበሩ ቅዱሳን አቦ ታሪክ ሲነገረን እኛ ያለፍንበት የሚመሳሰል ታሪክ አለው ግን እግዚአብሔር የእነሱ አምላክ የእኛም አምላክ መሆኑን ለማሳየት ነው። ትግስቱ፣ ፍቅሩ፣ ምረቱ፣ ምክሩ፣ ረድኤቱ፣ ማድሻገሩ፣ ማድረሱ ያው ነው። ስለዚህ እግዚአብሔር የሚያንስ የሚያልቅ አምላክ አይደለም። የሆኑ ሰዎች ብቻ አምላክ አይደለም። ባይተዋር እንዳትሆኑ ቴዲ ዮሴፍ የዘመረው አንድ መዝሙር አለ። ግጥሙ የጻፍኩት ጊዜ ረቶኝ ነ ነኝና በዘባነ ኪሩብ የሚቀመጠው የሚለው ላይ መዝሙር ላይ ሲያመሰግን የተደሰተ ባይተዋር አልሆን አልውጣ ካንተ ይላል። እዛኛው ሰማይ ላይ ያለ ሕዝብ ሁሉ ተደስቶ ሲያመሰግን እኔ ባይተዋር ሆኜ የተጣለ ሆኜ አልቅር አብሬ ልዘምር ማለት ነው። እግዚአብሔርና ረዴቱን ሰው እየተካፈለ አምላክ የከሌ አምላክ ብቻ ነው ብላችሁ አትውጡ። ከዛ ባይተዋር አትሁኑ። እሱ አምላክ የአንችም አምላክ ነው፣ የአንተም አምላክ ነው። የሚገርም የልጆችም ልጆች ልጆች፣ ትውልድ ትውልድ አምላክ ነው። የአንተ አምላክ መሆኑ እንዳይገርም፣ የአንቺ አምላክ መሆኑ እንዳይገርምሽ፣ የትውልድና ትውልድሽ አምላክ ነው። የትውልድ ትውልድ ትውልድ ትውልድ መጋቢ ነው፣ መኖሪያ ነው። እግዚአብሔር አይነስብን፣ አይለቅብን። የተወሰኑ ሰዎች ብቻ አይሆንብን። የሁላችንም በህይወታችን ልክ አምላክ ነው። ይህ ግሩም ነገር ነው። ሰው እንደዚህ አይደለም። ኢቨን እናት እንደዚህ አይደለች ሁሉንም ልጆቿን ብትወድም አንዳንዴ የልጆቿ ባህል ይቆረቁራል። ሳይቆረቆረው የሚያሳድረን በድንቅ ምክሩ ወደ ተሻለ ነገር የሚያመጣን የአብርሃም ይስሐቅ፣ ያዕቆብ አምላክ ነው። ብዙ እንደተማራችሁበት ተስፋ አለኝ። ኮሜንት አድርጉ። ምንድን ነው የገባችሁ በዚህ ትምህርት እግዚአብሔር ምን ተናገራችሁ? ጻፉልኝ። የእግዚአብሔር ቸርነት፣ የእናታችን መቤታችን ረዲት በረከት፣ የመላእክት ጥበቃ አብሮን ይሆን። ያስተማረን ክብር ምስጋና ይገባዋል። እስራኤል ሀገር የምትሄዱ አሳውቁኝ። ቀሲስ አሸናፊ ከማርያም ነኝ። ሰላም።